ሰላም ሰላም ለሁላችሁም፣ ለዚህ የኔ የዩቲዩብ አካውንት አዲስ የሆናችሁት በያላችሁ በሰላም ትሆን ተስፋ አደርጋለሁ እና አዳዲሶቹ የዚህ ዩቲዩብ አካውንቴም ፋሚሊ ለሞን ሁላችሁም ሰብስክራይብ እና ላይክ ሼር እያደረጋችሁ ከኛ ጋር መደባችን እንደተከታተሉ ተስፋ አደርጋለሁ እና በምናስተላልፈው ነገሮችን በትግርኛ ብቻ ሳይሆን አንድ ቀን አማርኛ አንድ ቀን ትግርኛ እያደረግን እናስተላልፋለን። ሶች ለሆናችሁ ጆይን እያደረጋችሁ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ሄዱ እና ስለሁለት ነገር ማውራት እንፈልጋለሁ። ትንሽ ማብራሪያ መስጠት ሁሉም ነገር ለማብራት ሳይሆን ትንሽ ለሁላችሁም ትንሽ መልስ እንዲሆንላችሁ ማለት ነው። አሁን በሶሻል ሚዲያ ባለው ነገር ላይክ አብዛኛው ሰዎች እና የእኛ ፋሚሊዎች በሙሉ ትንሽ ላ ስትረስ ላይ እንዳለው አውቃለሁ እና ለሁላችሁም አንድ መልስ እንዲሆንላችሁ ይ ነው። እኔ ከማንም ሴት ጋር የወለድኩት ልጅ የለኝም። ምንም አይነት ልጅ የለኝም። ይህም መጥቼ እንደዚህ እንደዚህ ማለት በጣም ላይክ እንትን የሚያደርግነው ግን ምንም አማራጭ ስለሌለኝ ነው እና ላይክ ብዙ የሚወራ ነገር አለ እና አንድ በአንድ ሁሉም ለማውረት ተስፋ አድርጋለሁ። የመጀመሪያ ቪዲዮ ስለሆነ እንደ ትንሽ ምን እንትን ለመሆን ብዬ ነው እና የአብዛኞቻችሁ ሰዎች ደግሞ ዩቲዩብ ክፈት ለምን አከፍት ምላቸው፣ ብዙ ሰዎች ከጎን የሆናችሁ ስታበረታቱ ነበር እና ዛሬ ጊዜው አግኝቼ መጥቻ አለው ሰው ሁላችሁም አዲስ የራሴ አካውንት ብቻ ነው የራሴ ዩቲብ ያለኝ የመጀመሪያ ዩቲብ ይሄ ነው። ኦኬ እና ሁለተኛ ደግሞ አሜሪካ ለማምጣት እኔም አግኝ ብሎኛል ምናምን የተባለው እኔ እንደዚህ አይነት ምግቦችን አላወራም፣ ላወራም አልችልም። ምክንያቱም ከአሜሪካ የሚበልጥ ሀገር ስላለው ማለት ነው። ፈጣሪም በዚህም ደግሞ አመሰግናለሁ። በዚህ ሀገር መሳቀቅ ጃ አደለውም እንደ ማንም ሰው ለስራ የሚወጣ በኛም በሌላ ችግሮች ብንወጣም እንደ ሰው እየኖርን ነው እየሰራን ነው እየተማርን ነው። እና ይሄን ነገር ከአሁኑ ስለአስፈራኝ ነው እንደ ሰው ለማውራት የመጣሁት። አይማቃለ ለምን በቲክታክ አትናገር ምናምን ልትሉ ትችላላችሁ። ቲክታክ ግን ላይክ እንደፈለክ ክል ታወራ ችልም ደቂቃ ብዙ አይሰጥህም። እና ለምን ለሁላችሁም ኤክስፔሪን አደርግላችሁን በሚል አስተሳሰብ ነው እና እኔ ለማንም ሰው የስዳር ጥሪ አላቀረብኩም። አቤታችን ስዱም ያልኩት ልጅ የለ ምክንያቱም ሁላችንም እዚህ ደውጭ ውጭ ያለ ነው። አሜሪካ ሮፕ ላክ ዲፈረንስ ምንም አይነት ልዩነት የለውም አንድ አይነት ነው እና ለሌላ ሀገር አፍሪካን ሀገር ቢኖሩ እንደዛ በትባል ላ ሊታመን የሚችል ወሬ ነው ወይም ለራሱ ይታመናል እል ነበር። በራስ ቦክልም ማለት ነው። አብዛኞቹ ሰዎች ደግሞ አሌክስ እንደዚህ ነው እንደዚህ አድርጎ ልጠላት ነው እንደዚህ እንደዚህ እንደዚህ ያራችሁ ስታው እያወራችሁ ያላችሁት። በእናንተም አልፈርድም፣ ምክንያቱም እኛን ሶሻል ሚዲያ ላይ ነው የምታውቁን እንጂ እንደማንኛውም ሰው ማንም የውስጣችን እና ምን አይነት እያሳለፍን እንደነበረ ምን እያሳለፍን እንዳለን ምን ላይ ነው ያለን ምንም ነገር አለ። አንድ ሰው ሶሻል ሚዲያ ላይ ስላወቀው ብቻ እንደዚህ ነው እንደዚህ ነው ማለት በጣም ነው ከባድ ነውና እባካችን፣ እባካችን ከዚህ ነገር ተቆጠቡና ይህን ሁላችን እንፈልገው ሌሎቻችሁ ጥያቄም ቢኖራችሁ ከመጀመሪያው ላይፋችን ጀምሮ፣ የኔም የመጀመሪያ ላይፍ እስካሁን ባለው ነገር ምናል ሁሉም ነገር አንድ በአንድ ለማስረዳት እመጣለሁ ብዬ ተስፋ አድርጋለሁ፣ እና ሁላችሁም ጥያቄ ያላችሁን በሙሉ ኮሜንት ላይ አስቀምጡልኝ። ጥያቄያችን በሙሉ እመልሳለሁ ብዬ ተስፋ አድርጋለሁ፣ እና እዚህ የዩቲዩብ አካውንቴ ላይ ጥያቄውን አስቀምጡልኝ፣ ላይክ አድርጉ፣ ሼር አርጉ። ይሄ የራሴ አካውንት ነው። ሁለተኛ አካውንት የለም። ሶስተኛ ደግሞ ስቶሪ የመጨረሻ አንድ ነገር እንትን ልበል። በትናንትናው በተፈጠረ የሶሻል ሚዲያ ላይ አሌክስ እና ዴዚ ተጣሉ ምናምን የሚባል ነገር ተጣላምን። ፈጣሪ ይመስገን ምንም ነገር ቢፈጠርም በሶሻል ሚዲያ ነገሮች ምናመር ልጆችም አይደለንም። ጠንካሮች ነው። እስከመጨረሻ ማብረን እንሄዳለን ብዬ ተስፋ አድርጋለሁና ለማንም ሰው ደግሞ እኔ የግዴታ ሶሻል ሚዲያ ላይ በወጣ ሶሻል ሚዲያ ላይ ባለው ህዝብ ተናገረ ብዬ ለማንም ሰው መልስ መስጠት አይጠበቅብኝም። ኦኬ፣ የእናንተ ኮሜንቶችን የእናንተ ምክሮችን ላይክ አሪፍ ከሆኑ ምክሮቻችሁ ልቀበል ይችላለሁ። እንደ የወንድም ምክር፣ የእህት ምክር ልወስድ ይችላሉ። እኔን የምትሰደው ከሆነ ቤተሰቦቼን፣ አገሬን፣ ህዝቤን እየሰደብ ምክር መሰጠኝ ከሆነ ይህ ምክር እኔ አያስፈልገኝም እና ይዘኸው ወደ ቤት መሄድ ትችላለህ፣ ምክሬን እላለሁ። ለሁላችሁም አጥጋቢ መልስ ምግ ተስፋ አደረጋለሁ። በሌላ ቀን በሰፊው እመጣለሁ። ምክንያቱም ብዙ እንትን አላመጣውም እና ብዙ ቶፒኮችን ይዤ አልመጣሁም። ምክንያቱም ላይክ ጊዜያ ስላገኘው ስላገኙ ትንሽ አድቫይስ አልሰጣቸውም። ከቲክታክ ቢሆን በይጹ ይሻላል፣ ለማስታወቂያም ይሆናል። ትንሽ ለማብራሪያለሁ እናንተም ይሆናል እና እባካችሁ የቤተሰብ ገበና ቤት ቢቀር ባይ ነኝ። እንደ አሌክስ የቤተሰብ ገበና ቤት ቢቀር ነው። አንድ ጊዜ ወጥቷልና ዝም ብላ አዘቅርከው የሚባል ወሬ ካለው ደግሞ እንደዚህ አይነት ነገር እኔ ጋር ትሰራው ነበር። ግን የቤተሰብ ገበና ቤተሰብ ውስጥ የሚቀረው የሚወጣ ነገር የለበትም። የሶሻል ሚዲያ ሲሆን ግን ሶሻል ሚዲያ ሶሻል ሚዲያ ነው። ሶኬ ከቤት ሶሻል ሚዲያ ጋር ትጣላለህ፣ ምን ትላለህ? ምንም ምንም ችግር የለው። ተጣልተህ እዛው ሶሻል ሚዲያ ላይ ሶሻል ሚዲያ ላይ የሚቀረው የቤተሰብ ሲሆን ግን እስከ ስር መሰረቱ ነው የሚሄደው። የቤተሰብ ኬዝ ሶሻል ሚዲያ ላይ አውጥተ መፈትፈት አንዳንዶቻችሁ አይን ዋቃ አለው። አብዛኞቹ ከልባችሁ እንደሆነ ከልባችሁ እንዳልሆናችሁ በደንብ አርጌ ነው የማውቀው። ለፎሎወር መሰብሰቢያ ታደረጉታላችሁ ለአንዳንድ ብዙ ብዙ ነገሮች እና ሌሎቻችሁ ደግሞ ከምድር ከልባችሁ አዝናችሁ የምታደርጉት ነገር አለው እና እባካችሁ አንድን ሰው መጀመሪያ የውስጡን በደንብ አርጋችሁ ማወቅ አለባችሁ። ሁለተኛ ደግሞ የተፈጠረውን ነገር በሁለት ወገን መሰማት አለበት። ሶስተኛ ደግሞ እኛ ሀበሾች ሰው ከመሞቱ በፊት ጀስትስ ፎር ምናምን ለእከሌ ማለት አለብን። ከሞተ በኋላ ጀስትስ ፎር ምናምን ብለን ምንም ጥቅም የለውም። ከሞተ ሞተ ነው። አፈር ከለበሰ አይሰማው አያየው። እና ጠባካችሁ ለሁላቹም መልስ ይሆናል ቤ ተስፋ አደርጋለሁ ሶሻል ሚዲያ ትንሽ እስኪረግብ ላለመምጣት ውስም ያለው ትንሽ አሁን ባለው ትንሽ እስከሚረጋጋ ድረስ ሶሻል ሚዲያ ላይ አለመምጣት ተወስኛለሁና፣ አንዳንድ ጊዜ በሰው ገስት ለመግባት ሞክራለሁ፣ ግን በራሴ ላይ ትንሽ እስከሚረጋጋ ድረስ ለትንሽ ጊዜ ይቆያለሁና አትጨነቁ። ለማትን በጣም አመሰግናለሁ። ወገን ትንሽ ክሊር ሆኑላችሁ ያ ተስፋ አድርጋለሁና፣ ሌላም ጥያቄ አላችሁ አንድ በአንድ ያለ ስድብ ያለ ምንም ኮሜንት ላይ ጸፉልን። ዚች ሰው ላይ እኔ ራሴ አንድ በአንድ መልስላችኋለሁ፣ ብዬ ተስፋ አደርጋለሁ። ቤተሰብ በጣም አመሰግናለሁ። መልካም ቀን። ሼር ላይክ፣ ሰብስክራይብ እንዳይረሳ ጠፍ ጉዳይ